ነገር እኔ እናንቺ ብቻ ሆነ እንድናወራ የጨረስኩ መሰለኝ። አሁንም የምሬን ነው ሀይሚዬ፣ እያታገዝኩሽ ነው የምታረጊው ነገር የምትናገሪው ንግግር ልክ ስላልሆነ ተቆጠቢ። ቁጥብነትን አንቺ ታስተምሬኝ ነው? ትቼሻለሁ እኮ ቴክስት እኮ የላክሽልኝ አንቺ ነሽ። እና እኔ ምክንያቱም መናገር ያለብኝ እንደው ተናግሬያለሁ። ለማሳወቅ ነው ካሜራ ምን ነው በድጋሜ መጣችችል? ኧረ እንዴት ነው ነገሩ ሀይሚዬ? እኛ ቀብራራ ማለት ነው። የአረማመድ ያለባበስ፣ የአነጋገር ስርዓት የታደላት የምር ትለያለች። ሀይሚዬ ጀግናዋ የምር ሶስት የተብዬዋ ግን ምንሼ ነው? ኧረ ተፋሻቸው ሰላም፣ ሰላም አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው? ወይኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም፣ ሰላም ብያለሁ። በያላችሁበት ያለ ሰላም ዝናት አይለያችሁ። እና ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። የሀይሚና የቡራ ነገር አሁን አተቋጫን በሶስተኛ ጊዜ መጣለ። ይእችሶ ሲ ተብየዋ ግን ለምንድነው የምታመጣት ብሩኬ? አንድ ነገር ማለት ነው የምር አትምጣ፣ በቃ አንተ ብቻህን እና ይቅርታ ተጠይቃት ሀይሚዬ የምር ማለት ነው እና ብርቅዬ የምር እንደዚህ አይነት ቢቀር ይሻላል። አንተም እንደዚህ ተሰቃየህ። የምር እንደዚህ ተሰቃቀፍ ያደረገው ፍረንክ ቢቀርስ የምር እና ሚዲያና ኢትዮጵያ የያዘው ነገር ደግሞ የሚጠፋ ነገር አይደለም። ምንም ለስራም ቢሆን የዚህን ያክል እንትን ማለት በጣም ይደብራል የምር ሁልጊዜ ሶስቲን ነው ማረጋጋት የምትችለው እንጂ ሀይሚዬን አይደለም። ሀቂቃ ማለት ነው ብርኬ፣ በጣም ነው የምንወዳችሁ የምናከብራችሁ። ያው እንደዚህ መከፋፈል የሚመጣው ለዛ ነው። አሁን ቲክቶክ ላይ እናትን መዘቅዘቅ ምናምን ስድቡ ላይላ ይላላ፣ ግን አንዳንድ ጊዜ የምር ልቦና ይስታችሁ አሁን እናት ምን ቤት ናት? ያኔ ምን አስገባት ወልዳንትን ላለይ አረ በጣም ይደብራል። እናት ያለው ሰው ሴት ሆና ደግሞ በተለይ ወላሂ በጣም ይዘገንናል። ትዕግስቱን ይስጣቸው። ሀይሚና ብሩኬ እና በቃ አትመላለስብን። እችይ ሰው ሲተብየዋ በቃ የራስሽን ህይወት ኑሪ። ምን እሽ ነው የምር በቃ ህይወት አለኝ የራሴ ምናምን አምን ያልሽ ነው። በቃ የራስሽን ህይወት ኑሪ። ስራም ቢሆን ከሌላ አጀንዳ ፈጥራቸው ስሩ። የምር እና በጣም ነው የምንጠላት ሀይሚዬን። ደግሞ በጣም ብዙ ተሳዳቢዎች አሉ። ኮሜንት ተረጋጉ፣ የምር ሀይሚና ብሩክ መቼም አይለያዩም ለስራ ጉዳይ እንጂ ያው በእንዲህ አይነትም ስራ ቢሆን ሀይሚዬ በቃ ጥንካሬዋን ለማሳየት ነው ጠንክራ ማልቀስ የለም ነው ጀግና ማለት ነው በርትታ ወደፊት ነው ይጅበት ሀይሚዬ ከጎንሽ ነን የምር የኛ ጀግና ብዙዎች ግን በጣም እየሰደቧ ነው ስድብና ኮሜንት አትይ የምር ግን በኋላ ይጸጽታቸዋል የሚያልፍ ቀን የሚያልፍ ቃላት እናገር ይባል አይደል ናያው ሀይ ሚና ብርጌ መልሰው እንደሚጣመሩ ምንም ጥርጥር የለንም። ታሳዳቢዎች ልጎና አይስጣቸው የሚደያሰብ እንኳን ብሩኬ ሴት ሞልቷል። ግን ሁሉ ሴት እኩል አይደለም። ሀይሚ የምትንከባከባት አሪፍ ነው። በአይነኝ የፍናትህ ትሆና ለይ ብለን ተስፋ እናደርጋለን። ወደፊት እንሻላህ አራት ልጆች እያልን እኛ ተስፋ ላይ ነን። እና የምር ቢበቃ አሪፍ ነው። እስከ መቼ እንደዚህ ተወዛገባችሁ? ደግሞ ሶስና ሁለተኛ ታምጡ የምር የስራ ጸባይ ነው ግን እንደዚህን ያክል ባትሄዱ አሪፍ ነው። ደግሞ ሌላ አጀንዳ ፈጥራችሁ ነው የምር። ሀይሚም አምስት ሺህ ናት የቀራት እንሻለ ሁለት መቶ ሺህ ኬ ተገባይ በኋላ ሁሉ ነገር ዲራማ የሚቋጭበት ቀን ቅርብ ነው ማለት ነው። ሰብስክራይብ አድርጓት የምር እና እናት ያለው ሰው እናትን የሚሰ እና እናትን ያለው ሰው እናትን አይሳደብም። ድድብና ነው ከተማራችሁ ተማሩ ብሏል ብሩኬም፣ እውነት ነው ወላሂ እናት እንደው ቤተሰብ ጋር ፊት የምትሉት የምር ልቦን አይስጣችሁ። ነሙሽ የእኛ ደርባባናት የቀብራሮች እናት ማለት ነው። ረጅም ጤና ይስጥልን። የምር እናትን አትንኩ። ምንም ብኮን እናት እናት ናት። መሬት ከፍ ሰማይ ዝቅ ቢልም እናት እናትነቱን አትለቅም። እንኳን እንደ ነብሩኪ አይነት ጀግና እናት ማለት ነው። እና ልቦን አይስጣችሁ። ፈቶ ዘቅዘቃቸው፣ ተሰርባቸው፣ ምንም ፈርቅና ለውጥ የምታመጡን ነገር የለም ብሩኬ እና ሀይሚ ብዙ አንድ ላይ ብሩኬ ሀይሚ ነው ሀይሚ የብሩኬ ናት ተሳዳቢዎች ይመስላችኋል ይሄ ድካም ነው የምራት ህዝቡ እና ሶስ ተብየዋን በቃ አደዳር አድርጓት የምር ህይወታችሁ ጋር መግባት የለባትም ብሩኬ ተረጋጋ እንግዲህ ትግስቱን ይስታችሁ የምር የዚህን ያክል እንደዚህ የሚያሰድብ ስራ ባሰሩ ጥሩ ነው በይነኝ እንግዲህ ሰላማችሁን ይመልሰው ታዳ ሲም አጀንዳ ፈጥራ ዳኒ የሚባል ጓደኛ ለመሳል እሷ ጋር እየተጣሉ ነበረ። ምንሽ ነው? እናለኔ ፍቃድ አንሶ ለመጋፈፍ አላለም። የምር ያስብላል፣ እና በጣም ይደብራል። ስራው ደባሪ ነው፣ እኛንም ደብሮና በተለይ ፈቶ ማለት ነው እንደ ሀቅ እና ደግመን ደግመን የምንነግርህ ብሩኬ እንዲህ አይነት ስራ ቢቀር የምር እና ኮሜንታተሮች ትዕግስቱን ይስጣችሁ። ግን የውዴታ ብዛትም ሊሆን ይችላል። ግን ወላሂ ስድብ ምንም አይጠቅምም። እንኳን ሀይሚና ብሩኬን ማንም ላይ እንደው ስድብ፣ አልሐምዱሊላህ። እኔ ግን ኮሜንት ላይ ተሳድቤ አላውቅም። እንኳን የምንሳሳላችሁን ጨረቃዎችን ማለት ነው። ከቻለን ጥሩ ነገር ማበረታታት፣ ጥሩ ነገር እንደዛ አይደለም ብለን ማለት እንጂ ስድብ ምንም አይጠቅምም። እሳቸውንም ምንም ክብራቸውን አይነካም። ግን በኋላ ትለድማችን ትለድማላችሁ። የምር እሳቸው አሁን ኳፈሽ እያሉ ሰላም ሆነው እንደሚመጡ ተስፋ እናደርጋለን። ሲመጡ አሁን እናንተ ምን ትላላችሁ? የምር ይደብራል። እና ለስድብ አትቸኩሉ። እና ውድ ቤት ሰዎቼ ከንግግር ጥፋት ካለበትም በጣም ይቅርታ፣ እኔ የመሰለኝ ና የተናገርኩት የምር እና ሰላም ፍጠሩ፣ ሰላማችሁን ይመልስልን። ለቤት አዲስ ከሆናችሁ በድጋሚ ላይክ፣ ሸር፣ ሰብስክራይብ አድርጉኝ